የከፋው ሰው ሲሄድ ይመስላል ያበደ። የሆዱን በሆዱ እየደባበሰ አብርሃም ታደሰ ዛሬ በጣም ከፍቶታል። ወንድሜ ምን ሆንክ? እኔን ምን ሆንክ? ምን ተሰማህ? አይዞ ሄርሜላ ላስቀምጣለችው ሩታም አልታረቅም አለችው። በቃ በጣም ግራ ተጋብቶ አብርሃም በጭንቀት ውስጥ ነው ያለው ማለት ነው። እንግዲህ መኪና ውስጥ ሆኖ ይኸው እንደዚህ አዝኗል። አትከፋ ወንድሜ፣ ቀናበል። ስንት ጥላት አለ፣ ስንት ደግሞ ወዳጅ አሉልህ፣ በጣም የሚጨነቁልህ፣ የሚወዱልህ፣ የሚያስቡልህ። ለመጣው ጥላት ሁላ አትተገዝ፣ ቀናበል፣ አይዞህ ማይክል። እንግዲህ በመዝሙር ነው የመጣው። እንግዲህ እሱ ያቃል እያለ ነው። አዎ ፈጣሪ ያመጣውን ፈጣሪ ነው የሚመልሰው ሁሉንም ነገር ማለት ነው። ምን ሆኖ ነው ሄርሜላም እንደዚህ እየፈነጨ ትገኛለች? ሩትዬ ግን ይቅርታ ብታረጊለት። ለብቻው መኪና እየነዳ አሳብ ላይ ብዙ ነገር አለ። ና ሩታ ተረጂው ይቅርታ። በቃ የሰው ልጅ ይቅር በዩ ይቅር ለፈጣሪ በዩ በቃ ሰው ያጠፋል። በቃ ይሳሳታል አይደለ? ተሳሳት ልጅ። ስለዚህ ሄርሜላ ላመታበት እንጂ እሱ መቶበት ሄዶባት አይደለም። በነገራችን ላይ እና አብርሽ እያይዞ ከፍቶታል ዛሬ በጣም ማለት ነው። አይዞን፣ አይዞን ማይክል፣ አይዞን ቀናበል፣ አይዞን አውራንዴ። ምን ሆነ ነው? አይዞ ሁሉም በጊዜ ይሆናል። ዛሬ ወዳጃሎች ወዳጅ ያሉ ሰዎች እየሰደቡ ነው። አንተ ጀግናነ፣ ቀናበል፣ ገና ብዙ ታሪክ ትሰራለ፣ ግና ብዙ ነገር ይጠብቃል ወደፊት ዴ ቀራበል አባት ለምን ለምን ይከፋ? አብርሃም ከሆነ አባት ሆኗል፣ መከበር አለበት። እንዴ አባቶ ሻመት ይኑሩ ይንገሱ። አባት ማለት ለልጁ መከታ ነው እንዴ ለልጅ ቁምለት እንጂ ለሚስት ቁምላት እንጂ አብርሃምዬ ያም ቢያወራ ያም ቢመጣ አብርሃምና ሩታ አንድ ናቸው። ዛሬም ነገም አይለያዩም። ስራና ስራ ቢሆን እንጂ ነገሩ ግን ይታረቃሉ። ዜድዬ መጨረሻቸው ለምትሉ መጨረሻቸው እርቅ ነው። ሌላ ምንም የሚፈጠረው ነገር የለም።